ሰላም ጤና ይስጥልን። ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛ። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ እያስተማርን እንገኛለን። እናንተም በየትኛውም የዓለም ክፍል ሆናችሁ በየትኛውም ጊዜና ቦታ ትምህርታችሁን በኦንላይን መከታተል ትችላላችሁ ማለት ነው። በሳምንት አምስት ቀን፣ በቀን ደግሞ ለአንዳንድ ሰዓት ነው የምናስተምረው። እናንተ በተመቻችሁና እናንተ በመረጣችሁ ሰዓት የምትማሩ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትተረሱ ማለት ነው። እስኪ ዛሬ ደግሞ አጫጭር አባባሎችን እናነባለን፣ እንለማመዳለን ማለት ነው። በጽሞና ተከታተሉኝ፣ አብረን እንሂድ። ከዚህ ጋር አባባሎች ይላል። አ ባ ባ ሎ ቺ አባባሎች፣ አባባሎች። እሺ፣ እዚህ ጋር

ት እሳት እሳት። በ ሩ ቁ በ ሩ ቁ በሩቁ። ዘመድ እና እሳት በሩቁ። ዘመድ እና እሳት በሩቁ ይላል ማለት ነው። እሺ፣ እስኪ እናንተ ደግሞ አንብቡልኝ። እች ማነች? እሺ። እችስ በጣም አሪፍ። እሺ። እችኛዋስ በጣም አሪፍ። እሺ። በአንድ ላይ ምንድን ነው የሚለው? ዘመድ ዘመድ። እሺ። ቀጣይ እች ማነች? እችስ በጣም አሪፍ ባንድ ላይ እና እና አሪፍ ነው። እሺ እዚህ ጋስ ቺማነች እሺ እችስ ት ት በጣም አሪፍ እ ሳ ት ባንድ ላይ ምን ነው የሚለው? እሳት እሳት እሺ እዚህ ጋስ እችስ እችስ ቁ እሺ፣ በአንድ ላይ በሩቁ በሩቁ። እሺ እንዳለ አንብቡልኝ ከመጀመሪያው እስከ መጨረሻው። ይሄ ምን ይላል? ይሄስ? እሺ በጣም አሪፍ? ዘመድ እና እሳት በሩቁ። ጎበዞች፣ ወደ ሁለተኛው እንሄዳለን። ሁ ለ ቱ ን ሁ ለ ቱ ን ሁለቱን ሁለቱን የ ተ

ድ ም አንድም አንድም ሁለቱን የተመኘ አንድም መጨረሻዋ ደግሞ አ ላ ገኘ አ ላ ገኘ አላገኘ ሁለቱን የተመኘ አንድም አላገኘ። በጣም አሪፍ። እስኪ እናንተም አንብቡልኝ። እያንዳንዷ ማለት ነው። እች ማነች? ሁ። እሽ፣ እችስ? ለ። አሪፍ። እቺኛልስ? ቱ። እሺ፣ መጨረሻውስ? ን ን። እሺ ስለዚህ አራቶቹን ፊደሎች በአንድ ላይ አንብቡልኝ። ሁለቱን ሁለቱን ሁለቱን። እሺ፣ እቺ ማነች? እቺስ? እቺስ? መጨረሻዋ? በጣም አሪፍ የ ተ መ ኘ የተመኘ የተመኘ። ስለዚህ ሁለቶቹ እነዚህ ቃላቶቹ ሁለቱን የተመኘ ይላሉ ማለት ነው። እች ማን ነች? እችስ? ንሽ እችኛዋስ? በጣም አሪፍ አ ን ድም አንድም አንድም። እችስ እችስ እሺ፣ መጨረሻዋ። ስለዚህ በአንድ ላይ ምንድነው የሚለው? አላገኘ አላገኘ። ስለዚህ እንዳለ አርፍተ ነገሩ ምንድን ነው የሚለው? እሺ ሁለቱን የተመኘ አንድም አላገኘ። ሁለቱን የተመኘ አንድም አላገኘ። በጣም አሪፍ ወደ ሶስተኛው ስንሄድ ን ጉ ስ ን ጉ ስ

አ ይ ታ ረ ስ አ ይ ታ ረ ስ አይታረስ። ስለዚህ በአንድ ላይ ንጉስ አይከሰስ ሰማይ አይታረስ፣ ንጉስ አይከሰስ ሰማይ አይታረስ። እሺ አሁን ደግሞ አየር ሰዓቱ የእናንተ ነው ማለት ነው። አንበቦልኝ እስኪ እንዳለ ፊደሎቹን እያንዳንዳቸውን አንበቦልኝ። እች ማነች? እችስ መጨረሻዋ በጣም አሪፍ። ን ጉ ስ ባንድ ላይ ንጉስ፣ ንጉስ። እሺ እዚህ ጋር እች ማነች?

ምናልባት ከዚህ ጋር የመጀመሪያዋና ስድስተኛዋ እንዳትመሳሰልባችሁ ማለት ነው። የመጀመሪያ ከሆነች ጭንቅላቷ ላይ ያለው ቋሚ መስመር ቀጥ ያለ ነው ማለት ነው። ምንም የተዛነፈ ነገር የለውም። ስድስተኛ ከሆነ ግን ወደ ግራ በኩል ትንሽ ምንድን ነው የመታጠፍ ባህሪ አላት ማለት ነው። እንደምታይዋት እችኛ ቀጥ ያለችነት፣ እችኛ ደግሞ ትንሽ ወደ ግራ በኩል ዞር ያለ ነው ወደዚህ ማለት ነው። ግራ ማለት ወደዚኛው በኩል ትንሽ ዞር ብላለች እዚህ ጋር ማለት ነው። እንደዛ ከሆነ ስድስተኛ ነች ስ ትባላለች እችኛዋ ሰ ስለዚህ አይ ከ ሰ ስ አይከሰስ ንጉስ አይከሰስ እሺ እችኛዋ ማነች እሺ እችስ በጣም አሪፍ ሰ ማ ይ ሰ ማ ይ ሰማይ ሰማይ በጣም አሪፍ መጨረሻውስ ማን ነው? እች ማነች? እችስ? ሶስተኛው እችስ? እችኛውስ? በጣም አሪፍ አ ይ ታ ረ ስ አ ይ ታ ረ ስ አይ አይ ታረስ አይታረስ አይታረስ ስለዚህ ምን የሚል አረፍተ ነገር ሰጣችሁ ማለት ነው? በአንድ ላይ ንጉሥ አይከሰስ ሰማይ አይታረስ የሚል ሰጠን ማለት ነው። እሺ ቤተሰብ አሁን ደግሞ ወደ ቀጣይ እንሄዳለን። እሺ ጨ ረ ቃ ጨ ረ

መጀመሪያው እስከ መጨረሻው ስናነበው ጨረቃ ሲጠፋ ኮከብ አባወራ ይሆናል ይላል ጨረቃ ሲጠፋ ኮከብ አባወራ ይሆናል ጨረቃ ሲጠፋ ኮከብ አባወራ ይሆናል በጣም አሪፍ እስኪ እናንተ ደግሞ አንድ ባንድ አንብቡልኝ እች ማን ነች እችስ እሺ ባንድ ላይ ምን ጨረቃ ግዕዝ እሺ። እች ማን ነች? እችስ? እችስ ፋ፣ አራተኛ ፋ፣ ሁለተኛ ፉ። አረለችም አራተኛ ፋ ፋ። ስለዚህ ሲጠፋ፣ ጨረቃ ሲጠፋ አላችሁ። እሺ ወደ ቀጣይ ደግሞ ሄዱ። እች ማን ነች? እሺ፣ በጣም አሪፍ። አንድ ላይ ምን ሆነ? ኮከብ። ጎበዝ። ኮከብ። እዚህ ጋርስ እች ማነች? እሺ እሺ፣ መጨረሻዋ በጣም አሪፍ። በአንድ ላይ አባወራ፣ አባወራ። ጎበዝ። እሺ፣ እች ማነች? እሺ እሺ እሺ በጣም አሪፍ ባንድ ላይ ምን ይሆናል ይሆናል ይሆናል ጎበዞች እሺ ባንድ ላይ አሁን ደግሞ ከመጀመሪያ እስከ መጨረሻ ድረስ አንብቡልኝ አረፍተ ነገሩን ማለት ነው እሺ ጨረቃ ሲጠፋ ኮከብ አባወራ ይሆናል በጣም አሪፍ እሺ ወደ ሁለተኛው እንሄዳለን የቀበሮ የቀበሮ የቀበሮ የቀበሮ ባህታዊ ባህታዊ ባህታዊ ባህታዊ የቀበሮ ባህታዊ የለም የ ለም የ ለም የለም የቀበሮ ባህታዊ የለም የቀበሮ ባህታዊ የለም። በጣም አሪፍ። ስለዚህ አሁን ደግሞ አየር ሰዓቱ ለናንተ ነው፣ አንብቡልኝ ማለት ነው። እች ማነች? እችስ? እሺ፣ እሺ በአንድ ላይ። የቀበሮ እሺ እቺ ማን ነች? እሺ እሺ እሺ ባንድ ላይ ባህታዊ ባህታዊ ባህታዊ እሺ። ከዚህ ጋስ እቺ ማን ነች? እቺስ እሺ ባንድ ላይ የለም እሺ እንዳለ ሙሩን አርፍተ ነገሩን አንበቡልኝ፣ እስኪ የቀበሮ ባህታዊ። የለም ጎበዝ፣ ወደ ሦስተኛው እንሄዳለን። ያ ላ ዩ ት ያ ላ ዩ ት ያላዩት አ ገ ር አ ገር አ ገር አገር አገር ያላዩት አገር አ ይ ና ፍ ቅ ም አ ይ ና ፍ ቅ ም ያላዩት አገር አይናፍቅም አይናፍቅም ያላዩት ሀገር አይናፍቅም እሺ፣ አሁን ደግሞ እናንተ ናችሁ ማለት ነው። እቺ ማን ነች? ያ፣ እቺስ ላ፣ እሺ፣ እቺስ ዩ፣ እሺ፣ እቺስ ት፣ ባንድ ላይ ምን ይሆናል? ያላዩት። እሺ እቺ ማን ነች? አ፣ እሺ እቺኛዋስ ገ እሽ ር ር ስድስተኛ ር በንድላይ አገር አገር እሽች ማለች አ እች ይ እሽ እሽ እችስህ ም ስለዚህ አ ይ ና ፍ ቅም አይና ፍቅም አይናፍቅም ባንድ ላይ ያላዩት አገር አይናፍቅም ይላል ማለት ነው። እሺ ወደ አራተኛው እንሄዳለን። የ አ ይ ጥ የ አ ይ ጥ የአይጥ ሞ ት ሞ ት ሞት የ ድ መ ት የ ድ መ ት የድመት ሰ ር ግ ሰ ር ግ ሰርግ ነ ው ነ ው። ስለዚህ የአይጥ ሞት

በአንድ ላይ ሰርግ ሰርግ በጣም አሪፍ ነው መጨረሻዋ ችማነች ነው ነው ሰርግ ነው እሺ በአንድ ላይ ሙሉ ንባቡ ምን ነው የሚለው የአይጥሞት የድመት ሰርግ ነው በጣም አሪፍ የአይጥሞት የድመት ሰርግ ነው እሺ መጨረሻው እናንብብና እንጨርሳለን ማለት ነው። ችማነች የፉክክር የፉክክር የፉክክር ቤት ቤት ቤት ቤት የፉክክር ቤት ሳ ይ

ቤት ቤት ሳ ይ ዘ ጋ ሳይ ዘጋ ያ ድ ራ ል ያድራል ያድራል የፉክክር ቤት ሳይዘጋ ያድራል ይላል ማለት ነው። ቤተሰብ ቤተሰቦች ለዛሬ የጀላችሁ የመጣሁት ትምህርት ይህንን ይመስል ነበረ። ትምህርቱ ከተመቻችሁ ላይክ አድርጉ፣ ኮሜንትም አድርጉ፣ ሼርም ያደረጋችሁ አበረታቱ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥላችሁ ስልክ ቁጥር ደውላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ለዛሬ የጀላችሁ የመጣሁት ትምህርት ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው